የጋዛ ድብደባ ነው። ሁለት ዓመት ሊሞላው ጥቂት ወራት በቀሩት ከሁለት ሚሊዮን የሚልቁ ፍልስጤማውያን ዜጎች ባሉበት እስራኤልና ሐማስ የሚባሉ ጉዳዮችን ይቅርና የሚኖሩበትን አካባቢ ምን እንደሚባል እንኳን የማያውቁ አንድ ሚሊዮን የሚደርሱ ሕፃናት በተጠለሉበት ጋዛ ሰርጥ ድብደባው ሲጀመር በቀዳሚነት የደቀቁት የጋዛ ሕንፃዎች ናቸው። ከዚያን ጊዜ አንስቶ አርባ ሺህ የሚደርስ ህዝብ በዚያች ሰርጥ ውስጥ አልቋል። ይሄኛው ደግሞ በሊባኖስ መዲና ቤሩት ከስድስት ወራት በፊት የተፈጸመ ድብደባ ነው። መቶ ሲቪሎችና አራት መቶ የሂዝቦላ ሰዎች የተገደሉት እንዲህ ባለው ዘመቻ ነው። ህዳር 2024 የተጀመረ ኦፕሬሽን ጥቅምት 7 2023 እንደ ፈረንጅ አቆጣጠር በሐማስና እስራኤል የተጀመረው የመካከለኛው ምስራቅ ጦርነት አሁን ቴህራን ደርሷል። የጋዛ ህንፃዎች እንደ ብርጭቆ ተሰባብረው እንደ ሸክላ ደቅቀዋል። የቤይሩት ከተማ ኮምፕሌክሶች ወደ አፈርነት ሲቀየሩ ከርመዋል። አሁን ደግሞ ቴህራን እየጋየች ነው። ኢራንን የእስራኤል ነበልባሎች እየገረፏት ነው። ይህ ሁሉ ሲሆን የምዕራቡ ዓለም ድጋፍና አይዞሽ ባይነት እስራኤልን አልተለያትም። በየአቅጣጫው የአለን ልሻ አጋርነት ሲጎርፍላት ከርሟል። ከሰዓታት በፊት ከካናዳ ካናናስኪስ ከተማ የወጣው የቡድን ሰባት አገራት መግለጫ እስራኤልን ደግፎ ኢራንን የሚያወግዝ ነው የፈረንሳይ መንግስት እስራኤል ራሷን ለመከላከል የምታደርገውን ሁሉ ነገር ለማገዝ ዝግጁ ነኝ ሲል መግለጫ ያወጣው በቴህራን ጀኔራሎችንና ሳይንቲስቶችን የቀጠፉት የመጀመሪያዎቹ ሚሳኤሎች እሳታቸው ሳይጠፋ ነው። የእንግሊዙ የፋይናንስ ሚኒስትር ይህንኑ ደግፈው ተደምጠዋል። የአሜሪካው ፕሬዚዳንት ለእስራኤል ያልተቆጠበ ድጋፍ እያደረጉ መሆናቸውን ትናንት ኤቢሲ ኒውስ ላይ እንግዳ ሆነው የቀረቡት ጠቅላይ ሚኒስትር ኔታንያሁ ከምስጋና ጋር ተናግረዋል። ባለፈው አንድ ዓመት ከአስር ወር እስራኤል በምታካሄዳቸው ኦፕሬሽኖች ላይ ተቃውሞውን ያሰ ማ የምዕራቡ ዓለም መንግሥት የለም። የአሁኑ ጦርነት የቅርብ ጊዜ መነሻው የጥቅምት ሰባቱ ጥቃት የተፈጸመበትን ሰሞን መለስ ብለን ስናገላብጥ የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአንድ ሳምንት ውስጥ ሁለት ጊዜ ቴልአቪቭ ሲገቡ እናገኛቸዋለን። የአሜሪካ ፕሬዚዳንቶች ግጭት ውስጥ በገባ ቀጣና ላይ የመገኘት ልማድ የሌላቸው ቢሆንም የወቅቱ አለቃ ጆ ባይደን ግን እስራኤል የተገኙት ፈጥነው ነበር። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አጋርነታችን ከአይሁዳውያን ጋር ነው ብለው እስራኤል ያለን የጎበኙት ወዲያውኑ ነበር። የወቅቱ የእንግሊዙ ጠቅላይ ሚኒስትር ሩሽ ሱናክም እንዲሁ አድርገዋል። የጀርመን መራሄ መንግስት የነበሩት ኦላፍ ሾዝ የሐማስ እስራኤል ጦርነት በተጀመረ በቀናት ውስጥ ቴል አቪቭ ደርሰዋል። የአውሮፓ ሕብረት እስራኤል ከሽብርተኛው ሐማስ ራሷን ትከላከል ዘንድ የምትወስደው እርምጃ ይደገፋል ብሎ አጋርነቱን ለማሳየት አላረፈደም። እስራኤል ሌከ ቀን የምታካሄደው ድብደባ በአውሮፓ መንግስታትም ሆነ በአሜሪካ መንግስትና ተቋማት የፋይናንስም፣ የፖለቲካም የሌላም ድጋፍ አለው። በየዘመናቱ እስራኤል በመካከለኛው ምስራቅ ለምታካሄደው ኦፕሬሽን የምዕራባውያን ድጋፍ ተለይቶ አታያውቅም። ለመሆኑ የምዕራቡ ዓለም እስራኤልን የሚደግፍበት ምክንያት ምንድን ነው? አሜሪካ ጦሯን አሰማርታ ካዝነዋን ከፍታ ከቴልቪቭ ጎን የቆመችበት የዓመት ታሪኳ ምን ይመስል ይመስላል እስራኤል ያልተቋረጠ የምዕራቡ ዓለምን ድጋፍ የምታገኝበት መሰረታዊ ምክንያት ምንድን ነው? ማዕከላዊ ጭብጣችንን ይህንን አጀንዳ አድርገን ስንከተል ፕሮፌሰር አቪ ሺላኢምን እናገኛቸዋለን። ፕሮፌሰሩ ከአይሁድ ቤተሰቦቻቸው በባግዳድ የተወለዱ በአረቦች ብሔርተኛ እንቅስቃሴ እሳቸውና ቤተሰባቸውም ዋጋ የከፈለ ግን ደግሞ የጽዮናዊነትን ታሪክ አገላብጠው ያጠኑ የእስራኤል መንግስታት ፖሊሲዎች ለአይሁዶች አይበጁም ብለው የሚከራከሩ ናቸው። እሳቸው ሁሉም ጥያቄውን ማስረጃ አቅርበው ይጠይቁታል። ምንድን ነው እንዲህ ያለ ግብዝነት? እንዲህ ያለው ሱሸት ለምን? ኢራን በፍጹም ጎረቤቶቿን አጥቅታ አታውቅም። እስራኤል ግን በተደጋጋሚ ጎረቤቶቿን አጥቅታለች። ኢራን ኒውክለርን ለሰላማዊ ዓላማ መጠቀም የሚውልን ውል ፈርማለች። እስራኤል ግን ለመፈረም አሻፈረኝ ብላለች። ኢራን በዓለም አቀፍ የኒውክሊየር ኤነርጂ ኤጀንሲ ለመፈተሽ ፈቃደኝነቷን በጽሁፍ አስገብታለች። እስራኤል ግን ይህንን ለማድረግ አልፈቀደችም። ኢራን የኒክሌር መሳሪያ ይላትም ስራኤል ሀዝ ቢትዊን 75 ኒክሌር ወፐንስ እስራኤል ግን ከ75 እስከ አራት መቶ የሚገመት የኒክሌር መሳሪያ ታጥቃለች ለምን ይዋሻል እንዲህ ያለው አድላይነት እንዲህም ያለ ግብዝነት ለምን የይሁዱ ፕሮፌሰር ጥያቄ የሚያጠነጥነው ነው። ለምን እስራኤልን የምዕራብ አለም ያዳላላታል ለምንስ ይፍታዊ ሆነ ከሚለው ላይ ነው ምዕራቡ ዓለም ለእስራኤል ከሚያቀርበው የፋይናንስ፣ የቴክኖሎጂ፣ የጦር መሳሪያ፣ የመረጃና የሰው ኃይል በተጨማሪ ዲፕሎማሲም ዋናው ነው። የተባበሩት መንግስታት ድርጅት ከተመሰረተበት ጊዜ ጀምሮ የእስራኤል ፍልስጤምን ጉዳይ ያህል ደጋግሞ የተመለከተውና የተወያየበት አጀንዳ ኖሮት አያውቅም። ከአንድ ሺህ በላይ መክሯል። አሜሪካ አንድም ጊዜ አቋሟን ያልቀየረችበትም ጉዳይ ሲፈለግ ከእስራኤል አጀንዳ በቀር ሌላ የለውም። የድርጅቱ ወሳኝ አካል የሚባለው የጸጥታው ምክር ቤት ከ1945 አንስቶ እስከ ኦክቶበር 7 ድረስ በእስራኤል ፍልስጤም ጉዳይ 36 ጊዜ የውሳኔ ሐሳቦችን ለማውጣት ተቀምጧል። ከእነዚህ ውስጥ 34ቱ አሜሪካ ለእስራኤል ስትል ድምፅን በድምፅ የመሻር ስልጣኗን ተጠቅማ ውድቅ ያደረገችው ነው። ቀሪዎቹን ሁለቱን ጉዳዮች ደግሞ አሜሪካ እስራኤልን ለመጥቀም ብላ ራሱ ያቀረበቻቸው የውሳኔ ሐሳቦች ሆነው በሩሲያና ቻይና ውድቅ የተደረጉ ናቸው። በጸጥታው ምክር ቤት እስራኤልን መቀመጫ አላት መባሉም የአሜሪካ ተወካዮች የእስራኤልንም የአገራቸውንም ጥቅም ወክለው በመገኘታቸው ነው። ይህንን የበለጠ የሚያጠናክርልን ከአስር ዓመት በፊት የሆነው ጉዳይ ነው። እንደ አውሮፓውያን አቆጣጠር በ2004 እስራኤል የጋዛ ጭፍጨፋ ወይም ጋዛ ማሳከር የሚባለውን ጥቃት ስትሰነዝር የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በድንጋጤ ለስብሰባ ተቀመጠ። 38 አባል አገራት ያሉት ምክር ቤቱ የእስራኤልን ድርጊት እናውግዝ በሚል አጀንዳ ላይ ከመከረ በኋላ 37ቱ ሀገራት የውሳኔ ሐሳቡን ደግፈው፣ አንዲት ሀገር ብቻ ተቃውማ ተገኘች። ያች ሀገር አሜሪካ ነበረች። የዓለምን የዲፕሎማሲ ምህዋር የምታሽከረክረው አሜሪካ በየዓመቱ አራት ቢሊዮን ዶላር ለእስራኤል ትሰጣታለች። አይሁዳዊቷ አገር ከተመሰረተችበት ጊዜ ጀምሮ ከአሜሪካ የተሰጣት እርዳታ 300 ቢሊዮን ዶላር ተሻግሯል። ከሁለተኛው የዓለም ጦርነት ወዲህ አሜሪካ ለዓለም ከሰጠችው እርዳታ ውስጥ ሰላሳ በመቶ የሚሆነው የተሰጠው ለእስራኤል ነው። ሌሎቹ ወዳጆቿ በተለይም የምዕራብ አውሮፓ ሀገራት ይህንኑ የአሜሪካን ፖሊሲ ተከትለው ከእስራኤል ጋር ሲተባበሩ የኖሩ ናቸው። አሜሪካ ይህንን ሁሉ የምታደርገው ፍልስጤማውያንን ስለማትወዳቸው ነው ወይስ ምንድን ነው? በጉዳዩ ላይ የተጻፉ ድርሳናት ሁለት ምክንያትን ያቀርባሉ። አንዱ ጥንታዊና ሃይማኖታዊ ነው ሲሉ ሁለተኛው ደግሞ ወቅታዊና ፖለቲካዊ አድርገው ያቀርቡታል። ስለ ጦርነት፣ ፖለቲካ፣ ሚዲያ፣ ባህልና ስነ ልሳን ከአንድ መቶ በላይ መጽሐፍትን የጻፉት

ብዙ ዓመት ወደ ኋላ ይመለሳል። እንዳትረሱ፣ የክርስቲያን ጽዮናዊነት ከአይሁድ ጽዮናዊነት አስቀድሞ የነበረና እጅግ ጠንካራ ኃይል ነበር። በእንግሊዝም ልሂቃን ውስጥ የክርስቲያን ጽዮናዊነት ጉልበተኛ ነበር። ይህኛው ጽዮናዊነት በአሜሪካም ጠንካራ ነበር። ከመጽሐፍ ቅዱሱም ጋር የሚገናኝ ነበር። ለምሳሌ የአሜሪካ ፕሬዚዳንት የነበረው ዊድሮ ዊልሰን በየቀኑ መጽሐፍ ቅዱስ የሚያነብ ክርስቲያን ነበር። ሃሪ ትሩማንም እንደዚያው ነበር። በሩዝቬልት አስተዳደር ውስጥ የነበሩ ከፍተኛ ባለስልጣናት መካከል አንዱ የነበረው ሃሮልድ ኢክስም የአይሁዳውያንን ወደ ፍልስጤም መመለስ በታሪክ ውስጥ ትልቁ ክንውን ሲል ነበር የጠራው። እነዚህ ሰዎች የአይሁዳውያንን ወደ እስራኤል መመለስ የሚያያይዙት በየቀኑ ከሚያነቡት መጽሐፍ ቅዱስ ጋር ነው። Biblical commands, so-called, are taken quite literally. ፕሮፌሰር ቾሚስኪ የአይሁዳውያን መሰባሰብ ገና ከጅምሩ በእንግሊዝና በአሜሪካ ይደገፍ እንደነበረ ያስታውሱና ምክንያታቸው መጽሐፍ ቅዱሳዊ እንደሆነ ያስቀምጣሉ። የክርስቲያን ጽዮናዊነት ከሁለት ሺህ ዓመታት በላይ በተለያዩ ዓለማት ተበታትን የኖሩ የነበሩ አይሁዳውያን ተሰባስበው አገር እንዲመሰርቱ ሲቀሰቅስ የኖረ ንቅናቄ ነው። ንቅናቄው የምንመሰርታት አገር እስራኤል ትባላለች ቃል የገባልንም እግዚአብሔር ነው የሚል እምነት ያለው ነው። ይህ መጽሐፍ ቅዱሳዊ ኪዳን ደግሞ በኦሪት ዘጻት ምዕራፍ 23 ቁጥር 31 ላይ የሰፈረው ቃል ነው። ድንበርህንም ከኤርትራ ባህር እስከ ፍልስጤን ባህር ከምድረ በዳም እስከ ወንዙ ድረስ አድርጋለሁ በምድር የሚኖሩትን በእጅህ ጥላለሁና ከፊትህም ታባረራችኋለህ የሚለውን ይህንን መንፈሳዊ ቃል እንደ መፈክር ይዞ ይንቀሳቀስ የነበረው የክርስቲያን ጽዮናውያን ንቅናቄ ተጽዕኖውን በአሜሪካና አውሮፓ ክርስቲያን መንግስታት ላይ አሳድሯል። ይህ ሁኔታ ገና ከ18ኛው ክፍለ ዘመን እንደሚጀምር የጻፈው ኢብራሂም ካራታዝ ደግሞ ወዝ እስራኤል ኤ ዌስተርንስ ፕሮጀክት ኢን ፓለስታይን በሚለው ጥናታዊ ዘገባው ምዕራባውያን እስራኤልን በየጥፋቶቿ ሁሉ የሚደግፏት የራሳቸው ፍጥረት ስለሆነች ነው ይላል። ጉዳዩን ከናፖሊዮን ዘመቻ ጋር ያገናኘውምና ናፖሊዮን ቦናፓርት ወደ ግብፅ ዘመቻ ባደረገ ጊዜ አይሁዳውያን ሰላዮችንና ተባባሪዎችን በተለያዩ አካባቢዎች እያስቀመጠ ይሰራ ነበር። አይሁዶች ተሰባስበው ወደ ፍልስጤም ቢገቡ እንግሊዝን ለመገዳደርም ይጠቅሙኛል ብሎ ተንቀሳቅሶ ነበር ሲል ያስታውሳል። ናፖሊዮን በኢየሩሳሌም አቆመዋለሁ ላለው መቅደስ አይሁዳውያኑ እንዲተባበሩት ማድረጉንም ያሰፍራል። ይህ ሙከራ ብዙም ባይሳካም እንግሊዛውያኑ ግን ሲውዝቦይን ቀይ ባህርንና ሜዲትራንያንን ለመቆጣጠር እንዲሁም በወቅቱ በቅኝ ግዛት የሚያስተዳድሯቸውን ህንድንና ግብፅን ለማስተዳደር እንዲመቻቸው ለማድረግ የአይሁዳውያኑን ወደ ኢየሩሳሌም መመለስ አብዝተው መስራት የጀመሩት ከ19ኛው ክፍለ ዘመን ሁለተኛ አጋማሽ ጀምሮ ነው። አሜሪካውያንም ገና ከ19ኛው ክፍለ ዘመን መጀመሪያ አንስቶ በያኔው ፕሬዚዳንት ጆን አዳምስ አማካኝነት ነፃ የአይሁዳውያንን አገር መመስረት የሚለው እንቅስቃሴ ትኩረት እንደተሰጠው ያስቀምጣል። የአብርሃም ሊንከንን ያህል ጉዳዩን በይፋ ያወጀው ያለ ግን አይመስልም። ሊንከን አይሁዳውያን ወደ አገራቸው ወደ ፍልስጤም መመለስ ይገባቸዋል በማለት በተለያዩ ዓለማት ያሉ አይሁዶች እንዲሰባሰቡ ጥሪ አድርገዋል። በአሜሪካና በአውሮፓ የሚኖሩ አይሁዳውያን በፈጠሩት ንቅናቄ የእንግሊዝ መንግስት እንደ አውሮፓውያን አቆጣጠር በ1917 የባልፎራ ተዘጋጅ ወይም ዘባልፎር ዲክላሬሽን የተባለውን ድንጋጌ አወጀ። ይህ አዋጅ አይሁዳውያን አገር ይገባቸዋል፣ ወደ አገራቸው ፍልስጤም የሚመለሱ የሚል ነበር። ይህንን ድንጋጌ ተከትሎም አሜሪካና አውሮፓውያን ይረባረቡ ገቡ። ጀርመን ግን አይሁዳውያንን ለመጨፍጨፍ እነዚህ ሰው አይደሉም አንበጣዎች እንጂ የሚል ዘመቻ አውጥቶ ስድስት ሚሊዮን ዜጎችን ፈጀ። ይህም እስራኤላውያን አገር ያስፈልጋቸዋል የሚለውን ክርክር የበለጠ አሳማኝ አደረገው። ከዚያም እንደ አውሮፓውያን አቆጣጠር በ1948 አይሁዳውያን ወደ ፍልስጤም ሄደው እስራኤል የምትባለ አገር መሰረቱ። ቀጥለውም በተለያዩ አለማት ተበትኖብናል የሚሉትን ዘራቸውን መፈለግ ጀመሩ። በዚህም ከጎንደርም፣ ከፖላንድም፣ ከሩሲያም፣ ከቤላሩስም ሰዎቻቸውን እየወሰዱ መብዛትና ማባዛት ቀጠሉ። እስራኤል የምዕራባውያን ፕሮጀክት ነች መባሉም በዚህ ታሪካዊ ሂደት ምክንያት ነው። ዛሬ ከሁሉም ጥፋቶቿ ጎን ቆመው የመታየታቸው አንዱ ሰበብም ይኸው ነው። ከዚህ ባሻገር ግን የአይሁዳውያኑ የራሳቸው ጥንካሬና ጀግንነትም ሊናቅ የማይችል ሚና አለውም።

ጠቅላይ ሚኒስትር ኔታንያሁ ለአገራቸው ወታደሮች ያላቸውን አድናቆት ገልጸው የሚዋጉት የአሜሪካንም ጦርነት መሆኑን በማስታወስ ከአሜሪካ ፕሬዚዳንት ለሚደረግላቸው ድጋፍም ምስጋና በመቸር ከዋሽንግተን ፖለቲከኞች ዘንድ ዶናልድ ትራምፕ እስራኤልን እንዳይደግፉ የሚቀርበውን ውትወታ አጣጥለው አገራቸው የምትዋጋው ኒውዮርክም እንደ ቴልአቪቭ እንዳትቀጠቀጥ መሆኑን ገልጸዋል። አሜሪካ በመካከለኛው ምስራቅ ያላት ወታደራዊና ኢኮኖሚያዊ ጥቅምም እስራኤልን እንድትደግፍ የሚያደርጋት ነው የሚለውን ተጨማሪ ሀሳብ ለምን ምዕራባውያን እስራኤልን ይደግፋሉ? ለሚለው ጥያቄ ምላሽ እናድርገው። በአውሮፓና አሜሪካ የሚኖሩ አይሁዳውያን ያላቸው ተጽዕኖም እስራኤል ከምዕራቡ ዓለም ያልተገደበ ድጋፍ እንድታገኝ አስችሏል፣ የሚለውንም እናስከትል። በአሜሪካ ውስጥ የሚኖሩት አይሁዳውያን በርካታ ማህበራት ያሏቸው ሲሆን እነዚህም በአገሪቱ ኢኮኖሚና ፖለቲካ ላይ ትልቅ ተጽዕኖ ያላቸው ናቸው። ጡንቻቸው ከፍ ይላል። ዘአሜሪካን እስራኤል ፐብሊክ አፌርስ ኮሚቴ የተባለው ድርጅት የአሜሪካ የምርጫ ተወዳዳሪዎችን፣ የሴኔትና ኮንግረስ ተወካዮችን በጠቅላላ በአሜሪካ ያለውን ፖለቲካ የመወሰን ሥልጣን ያለው ትልቅ ማህበር ነው። ይህ ማህበር ስብሰባ ሲጠራ የአሜሪካ ፕሬዚዳንቶችና የእስራኤል ጠቅላይ ሚኒስትሮችም ይሳተፋሉ። ጆ ባይደን እና ዶናልድ ትራምፕ የቅርብ ጊዜዎቹ ናቸው። በአሜሪካ ምርጫ ወቅት በአገሪቱ የሚኖሩ አይሁዳውያን ረብጣ ገንዘባቸውን መድበው የእስራኤልን ጉዳይ ዋና አጀንዳው ላደረገ ተወዳዳሪ ገንዘብ ይከፍላሉ፣ ቅስቀሳም ይሰራሉ። ባለፈው ጥር የተሰናበቱት ጆ ባይደን ወደ ስልጣን በመጡበት ምርጫ ብቻ ይህ ማህበር ከ30 ሚሊዮን ዶላር በላይ መድቦ ተንቀሳቅሷል። ቤተ ክርስቲያናት፣ ማህበራት፣ እንደ ሲቢኤስ ያሉ የመገናኛ ብዙሃን ድርጅቶችና መሰል በአይሁዳውያኑ ቁጥጥር ስር ያሉ በመሆናቸው በአሜሪካ ፖለቲካ ውስጥ ሰርገው ገብተዋል። በዚህም የካቢኔ አባላትንና የምክር ቤት ተወካዮችን ጨምሮ በርካታ ባለስልጣናት አይሁዳውያን እስከ መሆን ደርሰዋል። ባለፉት ሁለት የአሜሪካ መንግስት ካቢኔ ውስጥ ብቻ ማለትም በጆ ባይደንና በመጀመሪያው ዙር የትራምፕ ስልጣን ዘመን ያለውን የሹማምንት ዝርዝር ጀርባውን ስንገልጥ የገንዘብ፣ የፖለቲካ፣ የውጭና የአገር ውስጥ ጉዳይ ሚኒስትሮችን ጨምሮ የሲአይኤ፣ ጠቅላይ አቃቢ ህግና የዋይት ሀውስን ኃላፊዎች አይሁዳውያን ሆነው እናገኛቸዋለን። ትራምፕ እስከ ሁለት ሺ 21 በቆየው ስልጣናቸው ስምንት ይሁዶዎችን የሾሙ ሲሆን በአሁኑ ደግሞ በስደተኛ ጉዳይ እንዲያማክሯቸው ያስቀመጧቸውን ስቴፈን ሚለር፣ የመካከለኛው ምስራቅ መልእክተኛቸውን ቻርለስ ዊትኮፍ፣ የግል አማካሪያቸውን ቦሪስን እና ሌሎችም በሳቸው ሹመትን ያገኙ አይሁዶች ሆነው እንቆጥራቸዋለን። የባይደን ግን የበዛ ነበር። ቢያንስ አስራ አምስት አይሁድ አሜሪካውያንን በትላልቅ ኃላፊነቶች ላይ የሾሙት የቀድሞ ፕሬዚዳንት ሶስቱን የካቢኔ አባል አድርገዋቸዋል። እስራኤል ከአሜሪካ የምታገኘውም ድጋፍ እንዳይዛነፍ አድርገዋል። የኦክቶቨር 7ቱ ጥቃት እንደተሰማ ወደ ቴልአቪቭ ተጉዘው የነበሩት የአሜሪካ ውጭ ጉዳይ ኃላፊ አንቶኒ ብሊንከንም እዚህ የተገኘውት እንደ ሚኒስትር ብቻ ሳይሆን እንደ አይሁድነትም ነው ሲሉ የመደመጣቸው ምክንያትም ይኸው ነበር እዚህ የመጣውት እንደ አሜሪካ የውጭ ጉዳይ ሚኒስትር ብቻ አይደለም፣ እንደ አይሁድም ነው። አያቴ ማውሪስ ብሊንከን ወደ ሩሲያ ከተሰደዱት ውስጥ አንዱ ነው። እንጀራ አባቴ ሳሙኤል ፒዛር ከአሽዊትዝ የማጎሪያ ማዕከል የተረፈ ሰው ነው። ስለዚህ ክቡር ጠቅላይ ሚኒስትር ሐማስ በእስራኤል አይሁዳውያን ላይ የፈጸመውን ጭካኔና ጥቃት እረደዋለሁ የምለው በግሌም ጭምር ነው። ይህ በእርግጥም እስራኤል ላይ በሚኖሩ አይሁዳውያን ላይ የተሰነዘረ ጥቃት ብቻ አይደለም፣ በመላው ዓለም ባሉ ይሁዲዎች ላይ የተደረገም ነው። ይህ በአይሁዳውያን ላይ የተደረገ ነው የሚለው ገለጻ እኔም ላይ እኛም ላይ የተፈጸመ ነው የሚል ትርጉም አለው። እንዲህ ያሉ አይሁዳውያን ባለስልጣናት በትላልቅ የአሜሪካ ሹመቶች ላይ ስላሉም ጭምር እስራኤል የዋሽንግተንን ድጋፍ ያለ ገደብ እንድታገኝ አድርጓታል የሚለው አመክኖ የቀጠለውም በዚሁ ምክንያት ነው። እናም በቀንና በሌሊት ብትገድልም ሕፃናትን እንደገደለች ሆስፒታልም፣ እንዳወደመች የሲቪል መንደርም እንዳነደደች ቢሰማም አሜሪካ እስራኤልን እያደነቀች ትቀጥላለች እንጂ አትቃወምም። አንድ ስማቸው ያልተጠቀሰ የቡድን ሰባት አባል ሀገራት ዲፕሎማት ለፋይናንሻል ታይምስ ሲናገሩ እንዲህ አሉ። አሜሪካም ሆነች ምዕራቡ ዓለም በእስራኤል ላይ የያዘው አቋም ተአማኒነቱን የሚያሳጣው ነው። ሊይዘው የሚገባው አቋም በሩሲያ ዩክሬን ጦርነት ላይ ያንጸባረቀውን ነበር። ከዚህ በኋላ እንዲህ ያለ ሁለት መልክ ያለው መርሕ የለሽነታችንን አምኖ የሚከተልንና የሚሰማን አናገኝም። ዲፕሎማቱ እንዲያ ብለዋል። ይህ አሜሪካ እንደፈቀደች የምታደርገው ዓለም ከእስራኤል ጎን የቆመበት ዋናው ምክንያት ይኸው ቢሆንም የራሷ የአሜሪካ ጥቅምም አለ። አሜሪካ በሜዲትራኒያን ባህር አካባቢ ያሏት ወታደራዊ ጦር ሰፈሮች የምታካሄደው ንግድና ያላት ኢኮኖሚያዊ ጥቅም እንዲጠበቅ እስራኤል እንደ ዘላቂ አጋር ትቆጠራለች የሚለው ሙግትም ዋሽንግተን ለቴል አቪቭ ድጋፍ የምታደርግበት አሁናዊ ምክንያት ነው አይሁዳውያን ከዓለም ህዝብ 0.01 በመቶ ብቻ የሚሸፍኑ በቁጥራቸው ያነሱ የህብረተሰብ ክፍሎች ቢሆኑም ነገሩ ከብዛት ጥራት ነውና በምድራችን ላይ ያላቸው ተጽዕኖ አያሌና ግዙፍ ነው በንግድ በፈጠራ በቴክኖሎጂ በሚዲያና በመሰል መንገዶች የፈጠሩት የበላይነትና አቅም የሚ ደመጡ አድርጓቸዋል። ይህን ለማስረዳት ምሳሌ የሚሆነን የኖቤል ሽልማት ታሪክ ነው። ሽልማቱ መሰጠት ከተጀመረ 120 ዓመታትን ተሻግሯል። በእነዚህ ዓመታት ውስጥ 214ቱን ሽልማቶች የወሰዷቸው አይሁዳውያን ናቸው። በየዓመቱ ቢያንስ 17 በመቶ አይሁዳዊ የኖቤል ተሸላሚ ነው እንደማለት። ከእነዚህ ውስጥ አእምሮን በሚቆነጥጡ እንደ ፊዚክስ፣ ኬሚስትሪ፣ ሕክምናና ኢኮኖሚክስ ባሉ መስኮች አብዛኛውን ሽልማት ያግበሰበሱት አይሁዶች ናቸው። እስካሁን በሕክምና ከተሰጡ የኖቤል ሽልማቶች ውስጥ 25 በመቶን በፊዚክስ ሀያ በመቶን በኢኮኖሚክስ አርባ በመቶን በኬሚስትሪ 18 በመቶን ሽልማት የሰበሰቡት አይሁዳውያን ናቸው። አይሁዳውያን ዝቅተኛውን የኖቤል ሽልማት የወሰዱት በሰላም ብቻ ነው ስምንት በመቶ። እንዲህ ያለ ስኬት ያላቸው አይሁዳውያኑ በምዕራቡ ዓለም ኢኮኖሚና ፖለቲካ ውስጥ ተጽዕኖና ተደማጭነት እንዲኖራቸው ያስቻለ በርካታ መረብም ዘርግተዋል። ይህም በአረብ እስራኤል ጉዳይ ምዕራቡ ዓለም ከቴላቪቭ ጎን እንዲቆም አድርጎታል። በዘንድሮቹ የእስራኤል ጦርነቶችም ላይ የምዕራቡ ዓለም መንግስታት የእስራኤልን የመደዳ ጥቃት የመደገፋቸው አንዱ ምክንያት የሆነው የሚለው ድምዳሜም ልክ ይሆናል። ኢስራኤል እስራኤል ድፍን አውሮፓንና አሜሪካን ተደግፋ በምታደርገው ድብደባ ኢራን አንድ የረባ አጋር የላትም። የአያቶላ ሆሚኒ ኋላ ቀር አገዛዝ አገሪቱን የተወገዘችና የተገለለች አድርጓታል። 15 ሚሊዮን የሚገመተው የቴህራንን ህዝብ ለቀውጣ ተብሎ ከዋሽንግተንና ቴላቪቭ ትዕዛዝ ሲቀርብለት ልክ አይደለም የሚል ግሳጼ የሚያወጣ ደፋር አልታየም። እናም ኢራን አጋዥ አልባ አገር ሆናለች። ወዳጆቿ ከሞት የማያስጥሉት እነ ሂዝቦላ የደቀቁት እነ ሐማስና ሁቲ መሰል ታጣቂ ድርጅቶች ናቸው። እንደ አውሮፓውያን አቆጣጠር በ2022 ወታደራዊ ውል የተፈራረሟቸው ቭላድሚር ፑቲን ሩሲያ ሌላ ጦርነት ውስጥ ነችና አይደርሱላትም። በሌሎች አገራት ጉዳይ ላይ ዘው ብሎ የመግባት ጠባይ የሌላት ቻይናም እስካሁን የእስራኤልን ጥቃት ለመከላከል ያዋጣቸው ነገር ስለመኖሩ አልተዘገበም የሰሜን ኮሪያው ወዳጁ ኪም ጁንግ ኦን አቅሙን አውቆ አርፎ የተቀመጠ ይመስል ከዚያች ዝጋገሩ ያሰማው ነገር የለም ታጂኪስታንና መሰል የኢራን ወዳጆችም ለራሳቸው የማይሆኑ አቅመ ቢሶች ናቸውና ሊያግዟት አልቻሉም እናም በታሪክ በፖለቲካ በርዕዮተ ዓለም በሃይማኖት በጂኦግራፊና በመሰል ምክንያቶች የምዕራባውያንን ድጋፍ ያገኘችው እስራኤል ቴህራንን እየተመላለሰችባት ነው መልካሙን ሁሉ መመኘት በዚሁ እንሰናበታለን